በስምአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ጌጥ ብለን የምንጠራው በአስርቱ ትእዛዛት እንመስለዋለን። ጠፍር ተብለው ይጠራሉ። ጠፍርም ዓለምን በያዟት በሁለቱ ዘንዶች እንመስለዋለን። በስምአብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ውድ የክብሮም በገና ቤተሰቦች እንደምን አላችሁም? እግዚአብሔር ይመስገን። ይህ የበገና ትምህርት ከባለፈው የቀጠለ፣ ዛሬ ደግሞ የበገናን ክፍሎችንና ምስጢራዊ ትርጉሞቻቸውን የምንመለከትበት ክፍለ ጊዜ ነው። ዚህ እኒህን የበገና ትምህርቶችን የበገና እውቀቶችን ለሁሉም እንዲዳረስ ሼር በማድረግ አገልግሎቱን ይደግፉ። በዚህ ክፍለ ጊዜ ላይ የበገናን ክፍሎችን ምስጢራዊ ትርጉሞቻቸውን እንመለከታለን። አንድ በገና ላይ አስራ ሁለት የሚያክሉ ክፍሎች ይኖሯቸዋል። እነዚህም ክፍሎች መንፈሳዊ ትርጉም እና መንፈሳዊ ምስጢር ያላቸው ክፍሎችን እንመለከታለን። አንድ በገና ላይ ጌጥ ብለን የምንጠራው ክፍል አለን። ጌጥ ብለን የምንጠራው ከላይኛው ክፍል ያለው ሲሆን፣ ጌጥ ሁለት ዓይነት ጌጥ ይኖረናል። የመስቀል ምልክትና የቀንድ ምልክት ያለበት ብለን እንከፍለዋለን። የመስቀል ምልክቱ የአዲስ ኪዳን ድህነትን ጌታችን መድኃኒታችን ኢየሱስ ክርስቶስ በቀራኒዮ መሰቀሉን ፍቅሩን የገለጸበት የአዲስ ኪዳን ድህነታችንንም ያመለክትልናል። የቀንድ ምልክቱ ደግሞ ከኋላ ያለውን በገና ስትመለከቱት በቀንድ ምልክት የተሰራ ሲሆን ይህም የብሉይ ኪዳን ድህነትን የሚዘክርልን ነው ማለት ነው። ሕዝበ እስራኤላውያን ከግብፅ ባርነት ነፃ የወጡት በመጨረሻው ሞተ በኩር መቅሰፍት ነውና የእግዚአብሔር መልአክም በግብፅ ምድር ላይ የግብፃውያንን የበኩር የበኩር ልጆችን በሚቀስፍ ጊዜ የእግዚአብሔር ሕዝብ መሆናቸውንም እንደ ምልክት የተሰጠው ሕዝብ እስራኤላውያንም በግን በማረድ በበራቸው መቃንና ጎበናቸው ላይ በመቀባት የሞት መልአክ በሚመጣ ጊዜ የእግዚአብሔር ሕዝብ መሆናቸውን እየተረዳ ከግብፅ ባርነት ነፃ የወጡበትን ምሳሌነት ይይዝልናል ማለት ነው። ስለዚህ ጌጥ በሁለት አይነት መልኩ ሊሰራ ይችላል፣ የመስቀል ምልክትና የቀንድ ምልክት ማለት ነው። ይህ አግድም እንጨት ያለው ከላይኛው ክፍል ላይ የምንመለከተው ጋድም ይባላል። ጋድም ወይንም ቀንበር ይባላል። ጋድም ወይንም ቀንበር በእግዚአብሔር አብ ወይንም በመንግስተ ሰማይ እንመስለዋለን። በእግዚአብሔር አብ ወይንም በመንግስተ ሰማይ እንመስለዋለን። ጋድሙ ላይ ያሉት አጫጭር እንጨቶቹ መቃኛ ተብለው ይጠራሉ። መቃኛም በመንፈስ ቅዱስ ይመሰላል። በገናችንን ከአንዱ ቅኝት ወደ አንዱ ቅኝት የምንሸጋገረው ወይንም ከአንዱ ቅኝት ወደ አንዱ ቅኝት የምናልፈው መቃኛችንን በማጥበቅና በማላላት ነውና፣ መንፈስ ቅዱስም የሰውን ሕይወት ከመጥፎ ወደ መልካም የሚመራልን መንፈስ ቅዱስ ስለሆነ በመንፈስ ቅዱስ እንመስለዋለን። መቃኛ እንለዋለን። ከዚህ በተጨማሪ ደግሞ ሁለት ምሰሶ ይኖረናል። የቀኝ ምሰሶ፣ የግራ ምሰሶ ብለን ስያሜ እንሰጠዋለን። እነዚህም ምሳሌዎቻቸው ትርጉሞቻቸውን ስንመለከት የቀኙ ምሳሌነቱ በሊቀ መልአኩ ቅዱስ ሚካኤል፣ በሊቀ መልአኩ ቅዱስ ገብርኤል፣ በሐዲስ ኪዳን፣ በብሉ ኪዳን፣ በፍቅረ እግዚአብሔርና በፍቅረ ቢጽ ብለን ምሳሌ እንሰጠዋለን ማለት ነው። ስለዚህ ሁለት ምሰሶ ይኖረናል። የቀኝ ምሰሶ የግራ ምሰሶ ብለን እንሰይመዋለን። የሐዲስ ኪዳንን ብሉይ ኪዳንን ፍቅረ እግዚአብሔርንና ፍቅረ ቢጽን እንዲሁም ደግሞ ሊቀ መላእክት ቅዱስ ሚካኤልና ሊቀ መላእክት ቅዱስ ገብርኤልን ይመስልልናል ማለት ነው። ስለዚህ ምሰሶ ብለን የምንጠራው ክፍል እኚህን ትርጉም የያዘ ክፍል ነው ማለት ነው። ከዚህ በተጨማሪም ደግሞ አውታር ብለን የምንጠራው እንዲሁም ደግሞ በተለምዶ ጅማት ወይንም ክር ብለን የምንጠራው በበገና ስያሜነቱ አውታር ተብሎ ይጠራል። አውታርም ምሳሌነቱ በአስርቱ ትእዛዛት እንመስለዋለን። ሙሴ ከእግዚአብሔር የተቀበለው በአስርቱ ትእዛዛት እንመስለዋለን። ከዚህ በተጨማሪም ደግሞ በአስሩ የቅዱሳን ማዕረጋትም እንመስለዋለን በአስሩ የቅዱሳን ማዕረጋትም እንመስለለን። ከዚህ በተጨማሪም ደግሞ በአስሩ የቅዱሳን መላእክት ከተሞችም እንመስለዋለን። የመላእክት ከተሞች ኢዮር፣ ራማ፣ ኤረር በእነዚህ ውስጥ ሶስት ሶስት ከተሞች ሲኖሯቸው አስረኛይቷ ደግሞ ሰማይቷ ኢየሩሳሌምን በአስሩ የቅዱሳን መላእክት ከተሞች ብለን አውታርን እንሰይመዋለን። ከዚህም በተጨማሪ በታቦተ ሕጉ ላይ የሚቀረጸው የእግዚአብሔር ስም አልፋ ወኦ ቤጣ የውጣ የሚለውንም አንዳንድ ፊደል ስንቆጥረው አስር ይመጣልና በአስሩ አውታር እንመስለዋለን ማለት ነው። ከዚህ በተጨማሪም በቅዱስ ያሬድ የዜማ ስልቶች ግዕዝ፣ እዝል፣ አራራይ እኚህንም አንዳንድ ፊደል ስንቆጥራቸው በአስሩ አውታር እንመስለዋለን ማለት ነው። ከዚህም በተጨማሪም ደግሞ በመዝሙረኛው ቅዱስ ዳዊት በ150 ምዕራፎቹ እነዚህ 150 ምዕራፎቹ በ10 ንዑሳን ርዕሶች ይከፈላል። በእነዚህ በአስር ንዑሳን ርዕሶች አውታርን እንሰይመዋለን ማለት ነው። ስለዚህ አውታር ላይ ሰፋ ያለ ስያሜና ሰፋ ያለ ምስጢር አለና መጽሐፍቶችን በመመልከት እንዲሁም ደግሞ መምህራኖችን በመጠየቅ የአውታሮችን ምሳሌነትና ተርጎ እንመለከታለን እንይዛለን ማለት ነው ከዚህ በተጨማሪም ደግሞ ይህ አራት ማዕዘን የምንመለከተው ቦክስ ብለን የምንጠራው ገበቴ ወይንም የድምፅ ሳጥን ይባላል። ገበቴ ወይንም የድምፅ ሳጥን በእመቤታችን በቅድስት ድንግል ማርያም ይመሰላል። በእመቤታችን በቅድስት ድንግል ማርያም ይመሰላል። ከዚህ በተጨማሪም ደግሞ ይቺ አውታሩ ላይ ያረፈበት አነስ ያለችው ጣውላዋ ብርኩማ ትባላለች። ብርኩማም በሲና ተራራ ትመሰላለች። ሙሴ ሕግጋትን በሲና ተራራ እንደተቀበለው ሁሉ አውታሮቻችንም በብርኩማው ላይ ያረፈበት እንዲሁም ደግሞ በብርኩማው ላይ ማረፉን ይህንን ያመለክትልናል ማለት ነው። ስለዚህ ብርኩማ በሲና ተራራ ይመሰላል። ብርኩማው ላይ ያሉት ደግሞ አጠር ያሉት ከቁርጥራጭ ቆዳ የሚሰሩት እንዚራ ይባላሉ፣ እንዚራ ይባላሉ። ጥቅማቸውም የበገናችንን ድምፅ እንዲሰጠንና እንዳይሰጠን የሚያደርግልን ክፍል ነው። ወይንም በሌላ ቋንቋ ድዝና ጥዝ የሚያደርግልን ነው ማለት ነው። ስለዚህ እንዚራ ተጋድሎ ላይ ባሉ ቅዱሳኖች እንመስለዋለን። እንዚራ ተጋድሎ ላይ ባሉ ቅዱሳኖች እንመስለዋለን። ከዚህ በተጨማሪም ደግሞ የታችኛው ክፍል ላይ ይህ እንጨት የምንመለከተው መወጠሪያ ብለን እንጠራዋለን። መወጠሪያም በምድር በአዳም በሰው ልጅ እንመስለዋለን። መወጠሪያ አውታሩን ከታችኛው ክፍል ጋር እንዲሁም ደግሞ ከላይኛው ጋድን ብለን የምንጠራው ጋር የሚያገናኝልን ሲሆን በምድር በአዳም በሰው ልጅ እንመስለዋለን። ከዚህ በተጨማሪም ደግሞ መወጠሪያ ግራና ቀኝ ላይ ያሉት ሁለቱ ቆዳዎቹ አሉ። እነዚህም ሁለቱ ቆዳዎቹ ጠፍር ተብለው ይጠራሉ። ጠፍርም ዓለምን በያዟት በሁለቱ ዘንዶዎች እንመስለዋለን። ጠፍር ብለን እንጠራዋለን። የበገናችንን በኋለኛው ክፍል ስንመለከተው የመስቀል ቅርጽ እንመለከታለን። ወይንም ደግሞ አንዳንድ በገና ላይ ደግሞ ክብ ቀዳዳ ልንመለከት እንችላለን። ይህም ምሳሌነቱ ቅዱስ ዳዊት ለሳኦል በገናን እየደረደረ ከሚያስጨንቀው መንፈስ እንደሚያረጋጋው ሁሉ ሳኦልም መንፈስ አይሎበት ቅዱስ ዳዊት ላይ ጦርን ሲወረወር ቅዱስ ዳዊት በበገና የመመከቱ፣ እንዲሁም ደግሞ ከሳኦል ጦር የዳነበት ምልክት ብለን የመስቀል ቅርጽ ወይንም ክብ ቀዳዳ አድርገን እንመለከታለን። ብዙ በገናዎች ላይ የሌለ ድህንፃ ብለን የምንጠራው ክፍል አለ። ድህንፃ ከቀንድ የሚሰራ ሲሆን የቢላ አይነት ቅርጽ ይኖረዋል። ይህም አገልግሎቱ አውታሩን እየገረፍን የምንጠቀምበት የግርፍ አደራደር ላይ ስንገባ የምንመለከተው አደራደር አይነት ሲሆን ከቀንድ የሚሰራ ሲሆን ምሳሌነቱም ጌታችን መድኃኒታችን ኢየሱስ ክርስቶስ እንመስለዋለን። ድህንፃ ይባላል። ከቀንድ የሚሰራ ነው የቢላ አይነት ቀብፅ ይኖረዋል ማለት ነው። ስለዚህ እነዚህን የመሰሉ የበገና ክፍሎች፣ እነዚህ ሁሉ የበገና ክፍሎች ምስጢራዊ ትርጉም ያላቸው ምስጢራዊ ይዘት ያላቸው ክፍሎች ናቸው። አንድ በገና ራሱን ችሎ ወንጌልን ወይንም ትምህርትን የሚያስተምረን የዜማ መሳሪያችን ነው እና ይህንንም የዜማ መሳሪያ ክብርን እንዲሁም ደግሞ እንክብካቤን ልንሰጠው ይገባል ይገባልና በገና የሚገባውን እንክብካቤ እንስጣው። በገና ስንደረድር ወይንም ደግሞ በገና ድምፅ ስንሰማ ይህንንም ድምፅ በምንሰማበት ጊዜ ወይንም አውታር ሲገረፍ ድምፁ ቀጥታ አይደለም የሚወጣው የድምፅ ሳጥን ውስጥ ገብቶ ከድምፅ ሳጥኑ ተመልሶ ይወጣል። ይህም ምሳሌነቱ ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስት ድንግል ማርያም መወለዱን ያመለክትልናል። በገና ስንገርፍ ድምፁ ከድምፅ ሳጥኑ ከገበቴው መውጣቱ ከእመቤታችን የመወለዱ ከእመቤታችን የመገኘቱ ምሳሌ ነው ማለት ነው።